የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታ እንዲሆነ የሚያስችል ረቂቅ ለህዝብ ተወካዮች ምክር ቤት ተመራ። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ህጋዊ አሰራር መዘርጋቱ የውጭ ካፒታል በሀገራችን ስራ ላይ እንዲውል ለማበረታታት እንደሚያግዝም ተገልጿል። ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ እንደሚያሳየው የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅ እንዲሁም ለዜጎች የስራ ዕድል ለመፍጠር ትልቅ ጠቀሜታ እንደሚኖረው ይገልጻል። በመሆኑም የሚኒስትሮች ምክር ቤት በረቂቅ አዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በትግራይ ክልል በዘንድሮ ዓመት የስድስተኛ ክፍል ተማሪዎች የመልቀቂያ ፈተና አይወስዱም ተባለ። በሀገር አቀፍ ደረጃ በተቀየረው ስርዓተ ትምህርት የስድስተኛና ስምንተኛ ክፍል ተማሪዎች መልቀቂያ ፈተና መውሰድ እንዳለባቸው ትምህርት ሚኒስቴር መግለጹ የሚታወስ ነው። ሆኖም በትግራይ ክልል የሚገኙ ትምህርት ቤቶች አዲሱ ስርዓተ ትምህርት እየተተገበረ እንዳልሆነና በዚህ ዓመት የስድስተኛ ክፍል መልቀቂያ ፈተና እንደማይኖር የክልሉ ትምህርት ቢሮ የኮሚኒኬሽን ዳይሬክተር ስዩም ሀጎስ ለሀገሬ ቴሌቪዥን ተናግረዋል ዳይሬክተሩ አክለውም በክልሉ አዲሱን ስርዓተ ትምህርት ለማስጀመር ፈታኝ እንደሆነባቸውና እስከ 2019 ዓ.ም ድረስ ላይጀመር እንደሚችል ገልጸዋል በተጨማሪም ተማሪዎችን በአመት ሁለት ክፍል እናሳልፋለን ያሉት ዳይሬክተሩ የፌዴራል መንግስቱ በበቂ ሁኔታ ሊያግዘን እንዲሁም አዲሱን ስርዓተ ትምህርት እንድንጀምር ሊረዳን ይገባል ሲሉም ተናግረዋል። ስራ ቁመው የነበሩ 64 ኢንዱስትሪዎች ወደ ስራ መመለሳቸውን የሲዳማ ክልል አስታወቀ። የመሰረተ ልማት፣ የፋይናንስ የግብአትና የሰው ኃይል እጥረት አጋጥሟቸው ስራቸውን እንዲያቋርጡ ተገደው የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ ተደርጓል ያሉት የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ ናቸው። ኢንዱስትሪዎቹ ያጋጠሟቸውን ችግሮች ለመቅረፍ ከሚመለከታቸው አካላት ጋር መሰራቱንም ርዕሰ መስተዳደሩ ጠቁመዋል። በተያዙ ዓመት በክልሉ ተጨማሪ ሰባት አዳዲሱ ኢንዱስትሪዎች ወደ ሥራ መግባታቸው የተነገረ ሲሆን የኢንዱስትሪዎች የማምረት አቅም አጠቃቀም 59.5 በመቶ ደርሷል ሲል ይዚያ ዘግቧል። በኬንያ መዲና ናይሮቢ አንድ የፓርላማ አባል በተሽከርካሪያቸው ውስጥ እንዳሉ በተተኮሰባቸው ጥይት መገደላቸው ተሰማ። በፓርላማ አባሉ ቻርለስ ኦንጎንዶ ዌሬ ላይ ግድያው የተፈጸመው በዋና ከተማዋ አውራ ጎዳና ላይ መሆኑ የታወቀ ሲሆን ግድያውን ፈጽመውታል ተብሎ የተጠረጠሩ ግለሰቦችም በሞተርሳይክል ላይ በመሆን ጥቃቱን ስለመፈጸማቸው ፖሊስ አስታውቋል። የግል ጠባቂያቸውና ሹፌራቸው ላይ ምንም አይነት ጉዳት ያልደረሰ ሲሆን ከጥቃቱ በኋላ ተጎጂውን ወደ ናይሮቢ ሆስፒታል ይዘው ቢያቀኑም ሕይወታቸውን መታደግ አልተቻለም። አባሉ በ2022 የኬንያ ምርጫ በዊልያም ሩቶ የተሸነፉት እውቁ ፖለቲከኛ ራይላ ኦዲንጋ በሚመሩት ፓርቲ ኦሬንጅ ዲሞክራቲክ ንቅናቄ ተወክለው ለሁለተኛ የሥራ ዘመን በፓርላማ እያገለገሉ ነበር። የፓርላማ አባሉ በስልጣን ላይ ያለው ፓርቲ ላይ ተቃዋሚ ሐሳብ በመሰንዘር የሚታወቁ ሲሆን ከሁለት ወራት በፊት ለሕይወታቸው ደህንነት እንደሚሰጉ መናገራቸውን የሀገር ውስጥ ሚዲያዎች ዘግበው ነበር። በዚህ ወቅትም ቻርለስ ዌሬ በስልኬና በተራሴ ስር መጽሐፍ ቅዱስ በመኖሩ ሊገሉኝ ቢፈልጉም እንደማይሳካላቸው አውቃለሁ ሲሉ መናገራቸውን ቢቢሲ በዘገባው አስታውሷል። ባለፈው ሳምንት በካሽሚር በተፈጸመ የታጣቂዎች ጥቃት 26 ንጹሃን ዜጎች ከተገደሉ በኋላ አሜሪካ ህንድና ፓኪስታን ውጥረቱን ለማርገብ በጋራ እንዲሰሩ አሳስባለች። ህንድና ፓኪስታን መፍትሄ ላይ አተኩረው እንዲሰሩ በመጠየቅ ሌሎች ሀገራት ውጥረቶችን በማርገብ ጥረት እንዲያደርጉም ዋሽንግተን አሳስባለች። አሜሪካ ጥቃቱን ያወገዘች ሲሆን ህንድ ፓኪስታንን ተጠያቂ በማድረግ ገለልተኛ ምርመራ እንዲደረግ ጠይቃለች። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ከህንድ ውጭ ጉዳይ ሚኒስትርና ከፓኪስታን ጠቅላይ ሚኒስትር ጋር የተናጠል ውይይት ካደረጉ በኋላ በደቡብ እስያ ያለውን ሰላምና ደህንነት እንዲጠብቁ ጠይቀዋል። ህንድ በፓልሃም ሪዞርት ከተማ አቅራቢያ በሚያዚያ 22 ከተፈጸመው ጥቃት ጀርባ ያሉትን ታጣቂዎች በመደገፍ ፓኪስታንን ትወቅሳለች። ፓኪስታን በበኩሏ ክሱን ውድቅ አድርጋለች።